ሜሪዬ ቴንኪው በጣም መቅድዬ ነ እስኪ ግቢ ወንድ ማለም እና ግባ እስኪ ወንድምነት። እንኳን አደረሰ መቅድዬ፣ እንኳን አደረሰች። እንዴት ነሽ?

እንዴ ፈመስክ እኮ ያለ ምንም እንከን ፈመስክ። እንዴት ያለ ታመሙ! እቺ ሀቅ የምትወጣልኝ አሪፍ ነበር። እንደምንም ብላ አብሽር፣ አላህ አደለ አንተ ታውቀዋለህ። እውነታን ስለተሽት ስለያዝክ የጊዜ ጉዳይ ነው፣ ቀን ነው የሚፈጀው እንጂ እውነት እውነት ናት። የትም ብትሄድ እውነት ትወጣለች። እኛ ደግሞ እንመሰክራለን። አለን አለን የኮመንት አርባዎች እንግሊዘኛ ግን አለ በሚበሉ ምን ታረጓለ ያንዳንዱ እንግሊዘኛ ከሳሾች እንግሊዘኛ ያርፉ ሪ በእንግሊዘኛ አለች ሪ ዘ ቲክቶክ እንዲያነባ አድርገን ነው የምንጽፈው። የዛሬ አምስት ዓመት ምናምን ፍሬንዴ ናት ኬሪ ሐሰን እስካሁን ጊዜ አምጥቶ አማርኛ ጽፊ ማር ኬሪ፣ እስካሁን አልጽፍም ልጀምር ነው ግን በቃላት ከብዙ ሰው የሚያደርገው አንቺ በእንግሊዘኛ ችግር የለም። የሚኪ ወዳጆች እኮ በአለም ላይ ነው ያሉ፣ እንግሊዘኛ ቋንቋ ብቻ እንዳይመስለች በሌሎችም እንጽፋለን። እንዴ በቻይንኛውም አለንበት ችግር፣ ብሔር ብሔረሰብ በላቲኑ አለንበውን ሚኮይ ግን እንዳረሳ ካናዳ መሄዱን እንዳረሳው ልልልልል ነው የሚያስብለው። ይሄ ይሄ ደስ የሚለው ከዛ ሁሉ አሜት የሚሄድ ሀገሩን ሁላት ብለውት እንድጠላው ነው ያደረጉኝ እኮ። አይ ቆይ አሜሪካ ይቀይሩላል፣ ትንሽ ጠብቃ። አንተ ደግሞ ምነባ እንዲሆናል? እሺ፣ መማር ጋ እንሄዳለን፣ መማር ይጠብቅኝ አናዳ ሚኪ እንኳን አደረሳችሁ። ሰላም ነው እንኳን ሰላም ነው እንኳን አብሮ አደረሰን። ደህና ነህ? ደህና ነኝ፣ ምናምን ታርፋለ። በነገራችን ላይ ሚኪ መቅደላዊትን በጣም ነው ማደንቃት። ለምን እንደሆነ ለእሷ ሌላ ቅን እነግራታለሁ ከዛሬ ከአስር ወር ምናምን በፊት የሆነ ጥያቄ ጠይቃ ያን ጥያቄዋን በጣም ነው ጭንቅላቴ ውስጥ ያስቀመጥኩት። ነው ሌላ ሰው ስትጠይቃ ይቺ፣ አረ በጣም አደገኛ ሰው ናት። ኛእኔ ይኸውልሽ፣ እኔ ካለሁበት ሀገር መጥተሽ ሰላም ሳትይዘርሽ ብቻ ተኮርፍ ይሻሉ። ግን ሀገር እንዳገርጭ እኔ ስለማልናገር ሶሻል ሚዲያ ላይ አልናገርም የኔ እናት ሚኪ እንዳይደብርክሺ ያጋጥማል። በጨራሽ እኔ ያ አይደብረኝ። እግዚአብሔር ሁሉን ነገር ሲያመጣ ለመልካም ነው። ከአንድ ነገር ምናምን ነው እግዚአብሔር ይህን ሁሉ ነገር በስራው ስለማይሳሳት እኔ ችግር የለብኝም። የኔን እውነታ ደግሞ አብረውኝ የነበሩ እስካሁን ድረስ በዚህ ጉዞ በጠቅላላ እያንዳንዱ ያውቁታል። ጭምጭምታ አይነት ነገር ሳይሆን ሪያሊቲውን ሁሉም ሰው ይረዳል። ምን ሀፕን እንዳደረገ በጭፍን ጥላቻ እንደሆነ ሁሉም ሰው እያለ ያለው ግልጽ ነው። ጥርስ ያስነከሰብኝም ደግሞ ምን እንደሆነ ግልጽ ነው። የታወቀ ሰው ዝም ብሎ በጭፍን በቃ ዝም ብሎ እየሄደ እንደሆነ ግልጽ ነው። ሁሉም ሰው ታታሎ ሚኪያታ ላይ በዓመት በዓል ስለ ሌላ እናውራ። ዓመት በዓል እንዴት ነው? ደህና ዋሉልኝ እሚገርምሽ እኛ እህቶቼ ሰኒዬ እየተርተሽኛል አይደለም፣ ነው በቃ እግዚአብሔር አንድ ስለሆነ እንረዳዳለን እንግባባለን። ያው በእንትን ምን ቢሆን እንግባባለን፣ እንቀላለን። ድምር ስበርስ እኮ እንቀላለን፣ እሱ ነው። እዚህ ጋር ጎንደር አይደለም ምናምን ይላል አባቴ። በገንዘብ አልገዛውም፣ በገንዘብ አልሸጥም። አረ በሕግ አምላክ ዛሬ አመጣባለው ሚኪ፣ የአባቴ ጎንደሬነትን ከምንም አልገዛውም። ብሄር ውስጥ መደበቅም አልፈልግም። የአባቴ አባት ጎንደሬ ከሆነ አባቴ ጎንደሬ ከሆነ እኔም ጎንደሬ ነው የምሆነው። ይሄ በሂደት ማለት አንተ ወስደህ እዛ ስላደርክኝ እኔ ምንም አይነት የብሄር ንክኪ ውስጥም አልገባም። ብሄር ውስጥም አልገባም፣ ምን ውስጥም አልገባም። በኢትዮጵያዊነት የኖርኩት በኢትዮጵያዊነት የሆነ ጊዜ ላይ እንትን ብዬ መስመር ስቼ እናንተን አበሳጭቻለሁ። አም ሶሪ ፎር ዛት። በጣም ይቀርታል። ግን በኢትዮጵያዊነት በግልጽ ከዚህም በፊት እንደነገርኳችሁ ምንም አይነት እንትን ነገር የለውም። ሚኪ እንኳን አደረሰ። አሁን እስኪ አንተ አቁም። እስኪ አንተ የሆነ እንደ ትልቅ ነገር በዚህ ጎትቱታለ። ለማን ነው የምታብራራው? ለማን ነው የምታብራራሜች አገኘ የራሱን ናሽናሊቲ እኮ አላገኘም እኮ ብሄር እኮ አይጠላም እኮ መርጦ የተፈጠረ ስለሌለ የፈለጉትም ቢሉ ዩ አር በቃ ምን አገባ ሚቀይረሃል የለም በቃ። ስለዚህ ማውራራ ማንም ሰው ነጥቅሙ ማለት ነው፣ ለመግፋት። በዚህም ጎን ያለው ለመግፋት። ከዛስ እኔ አሜሪካዊ ነኝ ዬ ለማንም እኮ ጥቅሙ ላይ ሲሆን እኮ ኮሬክት ነው የሚለው አይደል? አይታፈርበትም። የተከበረ ማህበረሰብ ሁሉ እኔ ደግሞ ከሁለት የተከበረ ማህበረሰብ ነው የወጣሁት ብዬ በግልጽ ከዚህም በፊት ተናግሬያለሁ። ከዚህም በፊት በአባቴ ሳይድ ወይ ሳይድ ሊሆን ይችላል ምናምን ነገር ያም ደግሞ ሰተት ከሆነ ጉዳያኋል መመረቅ ነው። መመረቅ ነው። ሁሉንም ብሄር ማግኘት መመረቅ ነው። አንዳን ሚኪ አንዱ እንኳን አደረሰብ እየሉጣ እሺ፣ ኮሜንት ላይ እሺ አይደለም አይደለም። ሚኪ ቆይ ልንገር፣ አንተ አሁን ፎከስ የምታደረገው የሚጠሉን ሰዎች ነው እንጂ የሚወዱህን አይደለም። እያረክ ያለሁ በአሁን ሰዓት ሲጀመር አንተነ ነገረኛው ነገር የምትቆሰቁሰው ማን አንብባለ ኮሜንት። ለምንድን ነው አንተ ፈታ ማትለው? ወይ ደግሞ ላይፉ ላይ የገባኸው ኮሜንት አንብበ ልትበሳጭ ነው? እንደ ደመራ እኮ ልትወድቅ እኮ ነው ዛሬ። እንደ እራፍ አንተ ወደ ቀኝ ነው ወደ ግራ ኪውን፣ በእውነት ነው ምንሽ፣ ኬሪ እዬ እዚህ ጋር አሁን ሰላም ክዬ፣ እንወዳሃለን የሚሉትን አያነብም። ስንት ሰው ነው እንወዳሃለን? ፖዘቲቭን ነው አንተ ነው መቀየር ያለብህ፣ እነሱ አይደሉም። እነሱ እኮ የትም ቦታ ይላሉ። አንተ አታንብር አታንብር። በዓልን አክብር፣ ሙዚቃ ክፈት፣ አምራ እሱ ነው ግዴታ። ያው ውሻ ይጮሃል፣ ያው ሰው ይሄዳል እኮ። የሚናከሱ ውሻ ደግሞ አይጮሁ። ፈንክፈት እስኪ በል ነው የምትመልስ ከሆነ ግን አይቆምም። የሚስድ በቃ ሁሌ ቀን እኔ እንደውም እስክታ ብትመታባቸው ብዬ ነው ሪኮመንድ ማረግግ። ሪኮመንድድ እኔ አሁን በዛሬ ቀን ቤቴ ነበር። አሁን የምታሳዝነኝ እኔ ቡርቴ ናት። ቻ ቡርቴም ትመጣለች፣ ችግር የለም። ወደ ካናዳ አይዞክ፣ አይዞክ ቢኪ ያንተ የሚያምርበት ስትስቅ ስትጫወት ስትረዳ እኛ የምናቀበሱ ነው። እኔማ ቡርቴ ራሱ ማስታወቂያ ላይ ያለች ነው የሚመስለኝ፣ ዝም ብዬ ሳስበው እኔ ራሴ ቅርብ ቅርብ የምትመጣ ነው የሚመስለኝ። ቡርቴ ቡርቴን እንደውልላት ይህን ሁሉ እያቀረበች ጠምቃ ጠምቃ ለዚህ ያደረሰችውን ላይ ብለህ አዘጉ። ቡርቴ እንኳን አደረሰሽ ነው። አልተነሳሽም? አደረሰሽ እንዴት ነው? አልተነሳሽም እንዴ? ኧረ ተነስቻለሁ። በዓል እንዴት ነው? አይዞሽ አይዞሽ አይዞሽ ቡርትዬ፣ ምንም ችግር የለውም። አይዞሽ ፈታ በይ በየኢትዮጵያ ሕዝብ ያው አጽናኗት እየሄዳችሁ በቲክቶክ ዋሌ ጋይስ ያው እኔ ትንሽ እዚህ ሆንዶኝ ያለው በተፈጠረብኝ ነገር ያው እዛ የምታውቁት ነገር ነው። ያው እዚህ ነኝ ያለሁት ቡርትዬ፣ አይዞሽ እንኳን አደረሰሽ እንወድሻለን በልል አንድ ሺ ዘጠኝ መቶ ሰው ቁጭ ብሎ እንወድሻለን እያሉሽ ነው። እኔ ከና ደረሰሽ ቡርትዬ፣ ይመጣል ሚኮ፣ ይመጣል ከካናዳ አሜሪካ አድርጎ ይመጣል። ጸሎት እያረግሽ ነው፣ ጸሎት እያረግሽ ነው። ጸሎት አርግልኝ እሺ፣ እሺ። ያረግላሉ። አብሽር በቃ፣ አይዞሽ፣ አይዞሽ፣ አብሽር፣ ፈታ በይ። መልካም በል ሚኮ የአንተ ሙጣና ፈታ በል ጓደኞች ጋር ሄደ እኔ እዚህ የለኝማ ጓደኛ አሁን እኮ ምንም ጓደኛ ምንም የሚታመንበት ስላልሆነ አሁን ላይፍ ላውራ እና ልጫወት ነው የመጣሁት እና ሙዚቃ ከፍተህ ቸብረብ አድርጓ ታዲያ ወይ ነው አይታዘዝም ከጓደኞች ጋር እንኳን አደረሳችሁ ምናምን ለመባባል የት ሊፍ ታዲያ የሰው ሀገር ነው በዛ ላይ በዚህ ሰዓት ማንም ማግኘት አልፈልግም ምን እንደማረግ ነው ማላት፣ እንትያገር ራሱ እኮ። ግን ኮሜንት እያነበብክ ደግሞ መጨቃጨቁ ጥቅም የለውም ወይ? አንተ ያለ ያለ ጨቃጨቀ አንዳንድ፣ ግን ምን መሰለሽ፣ አንዴ አትስ ናቸው ነው። ለምንድን ነው ከሚዲያ የማታውቀው አሁን? እኔ እኮ ግራ ይገባኛል። ከአንተ የበለጠ ሰው የሚያውቀዋል እንደ ህዝቡን ዝም በላቸው፣ በቃ አትመልስ። ዝም ስትላቸው አይሰድቡም። እግዚአብሔርን ዝም በል፣ በቃ አታንብብ። አንተ ስትረስት እኮ እንዴ መልካም መልካም ሚክ እያነበብ ከአይዲ አለመስጠት ለምዛላይ ደግሞ አነ ለመባል ካልሆነ ማንም የሚያግዝህ እስከሌለ ድረስ ሄዶን ሀብቱ የለበስ ሱፍ ነው ይልሃል። አንዱ መቶ ከስር አይ እኔ ሀገር ልብስ ነው የለበስኩት እኖ ይሄ ጎንደር ነው፣ አይደለም የጎጃም፣ ይሄ የወሎ ነው። ጭቅጭቅ ምን ይሰራላል? ልክ ናቸው። ራቁትህንም ና ይበሉ። ልክ ናቸው። በቃ ልክ ናቸው እነሱ ተዋቸው። በቃ አትመልስ። ሀፈን ሙዚቃህን ክፈት፣ ሰው አስገባ። ሄድ ነጮቹ ጋር ጌምህን ተጫወት፣ ዝጋ፣ ውጣ። በቃ አለቀ። ሙዚቃህን ክፈት። እናፈታበል ምግቡ የሚታዘዝና ይምጣል። በእንደዛ እናረጋለን። በ ግራ ገባን እ በኢየሱስ በስድስት አመት ምናምን የቲክቶክ ህይወቴ እንደዚህ አይነት ነገር ገጥሞኛ ቅማ ይ ለመጀመሪያ ጊዜ ነው እና ምን እንደማድረግ ራሱን ያላቀም ምክንያቱም ከምንም ጉዳይ ጋር የተነካክቻ አላቀም ከምን ነገር ጋር እና ይሄ ነገር በጣም ነው ኮንቪንስድ ያደረገኝ። የሚያልፍ ነገር አለ፣ ሚኪዬ፣ አንተ የሚወድ ሰው አለ። የሚወድ ሰው ደግሞ ለእሱ መጨነቅ መቻል አለብህ። አንተ እዚህ ስትመላለስ፣ እኔ አሁን ከእንቅልፌ ሳልነሳ ነው እንኳን አደረሰ ልል የመጣሁት። እኛን አቴንሽን ትተህ አንተ እስር ሱፍ ነው አፍንጬ የፀጉሬ ነው ትላቸዋለ ዋ ዩ ኬር ይሄን አረ፣ ምንም እንትን ነው ኮሜንት፣ የፈለግከውን ነገር ይላሉ። በቃ ምንም ምንም አንተ እውነትህን እግዚአብሔር ያውቃል መድኃኒዓለም ያውቃል። ሪ ወንት ምንም አይነት ነገር ይመቻችሁ። በቃ ካሁን በኋላ ከማንም ሰው ጋር አልመላለስምስ አድርግ፣ መሆን ያለበትን አስብ። ዩ ዶንት ሃቭ ቱ አንሰር ፎር ኤቭሪባዲ። ማንም ፈራጅ የለም፣ ማንም ዳኛ የለም። እዚህ ጋር ሄሊና ብቻ ነው እዚህ ጋር ዳኛና ፈራጁ። ስለዚህ ህሊና የሚልህን ራስህ ጋር ተማክረህ ተረጋግተህ ለራስ መልስ መስጠት ብቻ እና ብቻ ነው። በማንም ወዳጅ የለም። ሁሉም ለመፈመስ ስለሆነ ወይ አንተን ጥሎ ነው የሚፈምሰው ወይ አንተን ከፍ አድርጎ ነው የሚፈምሰው። ሁለትን ሁለት ነገር ይዘህ ነው ሄድ ያለብን። ቲክቶክን ደግሞ ታውቀዋለህ። ፎር ፈርስት ታይም እሺ፣ ኢንጆይ አድርገው ወዳለው በቃ ይመችህ። ደውል ደግሞ በኋላ ቸው በግራ ጎናቸው ተነስተው ነው ዛሬ። አለቤዋ ምንም ልንተባበር አንችልም ካናዳ <laughs> bye bye eriye chao shudi chao de assalamu alaikum eriye bye chao thank you queen wai በቃ ለማንም መልስ አንሰጥም። ኮሜንት ላይ ክፉ የሚጽፉትን በቃ ሚዩት አርጓቸው። ምክንያቱም ጥሩ አይደለም። ክፉ አታናግሩም፣ ጋይስ ክፉ ነገር አታናግሩም። ፐርሰናሊ ጥያቄ ያላችሁ ሰዎች ካላችሁ ኑ በውስጥና እኔ የምትፈልጉትን ጥያቄ ነው የምመልስላችኋለሁ። አሁን እዚህ ጋር ዝም ብሎ ነው ምታደርጉ ያላችሁት፣ እና በዓል ነው። እንኳን አደረሳችሁ እንኳን አደረሳችሁ። እሺ ጓደኞቼ፣ ገባ ገባ ገባ ገባ ገባ በሉ። ገባ ገባ። ማቃችሁ ማቃችሁ ማቃችሁ። እስኪ ገስት ላይ ላኩልኝና

ባልባል አስመስሉት ኮሜንት እንኳን አደረሰ ቅድዬ፣ እንኳን አደረሰ ሽዴ ገረው እንዴ የልጆች ጩኸት ነው፣ እንደሚት እንደተለመደው እንኳን አደረሰ ሚክዬ፣ እንኳን አደረሰሽ፣ እንኳን አደረሰ። ናፍቆን ነበር። እኔ እኮ ኮሜንቴን ማንበብ ስላቆምክ ለቲጂ ጻፍኩላት። ኔ ኮሜንት ሰው ሰው ያወራል በዛ ኮሜንት አንዱ በወሮ መጥቶ ኮስ ይችላለሁ። ይህ ጥያቄ ማያልቅ ነገር ነው። እና ፐርሶናል በጣም እሷ ከተናገረችው የተመቸኝ ነገር የለበስከው ሱፍ ነው ይላል። አዎ ሱፍ ነው። ራቁት እነ ሲልህም አዎ ልክ ነህ፣ ራቁት ነኝ። ስለሆነ ምንም ድካም ነው። እና እውነት ነው ሚኪ አንተ ዝም ብለ ማለት እኔ እውነት ለመናገር ማብራራት መሞከርህን አልጠለውም፣ ትክክል ነው። ምክንያቱም ምንም የምትደብቀው ነገር እስከሌለ ድረስ እንደ ሌባ መደባበቁ አስፈላጊ አይደለም። ስትጠየቅ በቃ እየወጣ አስተያየት መስጠትህን አልጠለውም፣ ትክክል ነው። ግን ሲበዛም ሲበዛ እኔም ማይሞሪ ቀለል ይለኛል። ይሄ የወደድኝ ያከበረኝ ህዝብ ነው። አሁን እያንዳንዱ ሜ እዚህ ኮሜንት የሚጽፈው እያንዳንዱ ታፕታፕ እዚጋ የሚያደርገው ነው እዚህ ያደረሰኝ ገባሽ። እኔ ከምንም ተነስቼ ማለት ነው። እና ለዛ ያ ሰው ሪስፔክት አለኝ አክብሮት አለኝ ገባሽ። ምንም ለሚጽፈው መልስ የመስጠት ምንም ለሚጠይቀው ጥያቄ ጥያቄ መልስ የመስጠት እንደዛ ነው ጭንቅላት የሚያምነው። እና አሁን ደግሞ ስጅ እንዳለችው አሁን እነሱ አንዳንዶቹ እያደረጉ ያሉት ትክክል አቅጣጫ አይደለም፣ በቃ ዝም ብሎ አይነት ነው እያደረጉ ያሉት ማለት ነው። አሁን ለፈለጉት አላማ የመጠቀም ነገር አላት። እኔም በራሴ ዚጋ ለሚጠይቁን ጥያቄ መልስ ሲሰጥ አይምሮዬም ጭንቅላቴን ቀለል ይለኛል። ግን ይሄ አሁን እያደረገ ያሉት ትዝ ይላል። አይ እያደረግከው ነገር ጥሩ ነው፣ እስካሁን ድረስ ከተገቢው በላይ አብራርተሃል። አንተም ራስህን ነፃ ለማውጣት ያለውን ነገር፣ አንተም ተጎጂ መሆንህን ለማሳየት በቂ አብራርተሃል። በቃ አሁን ግን ከዚህ በኋላ ምንም ነገር አታብራራ። አንተ ምን እኛ ከታች ቁጭ ብለን ሚዩት እናደረግልሃለን ተደረግን ብሎክ ተደረግን የምትሉ ሰዎች እሱ አይደለም፣ ሞዴሬተሮቹ ናቸው። በቃ ሲበቃ ይበቃል ማለት ያለባችሁም ብላችኋል። ከበቂ በላይ ተብሏል። በቃ አሁን ፈታ በል ሚክዬ፣ እንኳን አደረሰ። ፈገግታ ነው ሳቅህ ነው ይናፈቀን፣ ሳቅልን። አመሰግናለሁ በጣም በጣም በጣም ማክዬ፣ የኔ ህዝብ በጣም ነው አመሰግነው፣ ጋይስ ታፕታፕ እና ኮፒሊንክ አድርጉት። ፋሚሊ ውጭ አካውንቴን እንትን እያለ ስለሆነ የቀስት ምልክቱ የነካችሁ የምትወዱኝ በጠቅላላ የቀስት ምልክት ሆ ኮፒሊንክ፣ በደንብ በደንብ ኮፒሊንክ አድርጉት። የቀስት ምልክቱን መቶ ዘጠና ዘጠና ዘጠና አስር ሺ ያስገቡት። ኮፒሊንክ ኮፒሊንኩ በጣም ጸዴ ነው። አካውንት ፕሮቴክት ያደርጋል እና አካውንታችን የታወቀ ነው። እና በቃ አሪፍ አሪፍ ኮሚንቶችን እናነባለን መጥፎ ኮሚንት የሚጽፉትን ሚዩት አድርጉ ብሎክ እንዳታረጓቸው ሚዩት ብቻ እንኳን አደረሳችሁ ዋናው ነገር ቀን ሲጥል ቆለጥ ይከብዳል የታወቀ ነው የታወቀ ነው እንግዲህ እንወጣዋለን ብለን እናስባለን እንወጣዋለን ብለን እናስባለን እናስባለን እሺ እሺ ሁላችሁም ቴዲያችን ይላል። ቴዲያችን እንኳን አደረሳችሁ። እና ቅድዬ አንቺ ኮ በቃ አታስወረኝም፣ የልቤን የልቤን ልተነፍሰው ስል ነው። ለምን ወንድም ለማንኛውም ይኸውልህ፣ ወንድም ለምንድን እንደሆነ ታውቃለህ? በዚህም በዚህም ብለው ነጥብ ለማስጣል እየሄዱ እየሰማነው ይኸውልህ። እኔ አስቆምኩ። ለምንድን እንደሆነ ልንገርህ እውነቱን። ፌክ ዶክሜንት ይዘው መጥተዋል። የልጅነት ፎቶ ምናምን ተለጥፋ ምናምን ምናምን፣ ፌክ ዶክሜንት ይዘው መጥተዋል። ለዚህ ደግሞ አንተ፣ ለዚህ አታክት እያደረጉ ነጥብ ለማስጣል ነው የፈለጉት። ለዚህ ስለማንነት እኛ እናውቃለን። የገዛ ዘመዶች እህቶች ከእኛ በላይ ሚኪን አንተን ሊያውቁ አይችሉም። ሌሎች አንቴን ያዩ በሶሻል ሚዲያ በመስኮት ያዳ በመስኮት ነው ያዩ። በጣም ፈርዘር እየሄዱ ነው። አንተ ፈቅደህ እወቁልኝ ያልካቸውን ብቻ ነው ያሳወቅካቸው። ማሳወቅ የሌለብን ማሳወቅ አሁን ለምሳሌ መቅደላዊት እንደ መቅደላዊት ነው እንጂ የሚያውቁ መቅደላዊት ማናት፣ ምንድን ናት? የኔ ፕራይቬት ህይወት የሚያውቅ የለም። ምን ሀገር ነው ያለች ምናም የሚያውቅ የለም። ማንም ቢሆን ታቀል፣ ለምን ትፈሪ ያለች ትለኛለን። እስ ፕራይቬት ህይወት የፕራይቬት ህይወት ለእኔ ነው የሚመለከተኝ። ከታች እየመጡ ይጽፉ? እነዛ ሲጠሉ የነበሩ ሲጠሉ የነበሩ ነው በቲክቶክ መጥተው የሚጽፉልን። ይሄን ለማድረግ እስከሆነ ድረስ ወንድምዓለም አይዞህ፣ አለን፣ ከጎንህ ነን። እንኳን አደረሰህ ፈታ በል። አሁንማ መጣትቸዋለ ፖዘቲቭ ብቻ ነው ነጌቲቭ፣ ፖዘቲቭ ብቻ ል አንድ አንድ ነገር ልንገር። መጥቶ የሚጽፍ አንድ ሰው ሲጽፍ ከጭንቅላቱ ያለ ያችን ብቻ መጻፍ ስለሚችል ነው የሚጽፉት። አንተን መጥቶ ፀጉርህን የሚነቅላለ ፀጉርህን ተው መንቀድ መለስ። ምን ውሏል መሰለህ የፈለጋችሁ ብትናገሩ መላጠ የመታቸኋትን እኳትም ብሎ የፈለገ ስልካቸው ላይ ነው አይደለ? ስልካቸው ላይ ነው የሚጽፉት። ከራሳቸው ስልክ ላይ ኢንተርኔት ሞልተው ነው የሚጽፉት። ስንት ወጪ ወጥተው ነው የሚጽፉት። ስለዚህ እራሳቸው እንጂ የሚመለከት አንድን አይመለከትም። እንዳትመልስላቸው ከዚህ እንግዲህ ቅንቅድ አመሰግናለሁ። ግን በእውነት በስማ

መድረስ የሚችሉትን ብቻ ነው መድረስ የሚችሉ። አልኩህ እኮ መድረስ የሚችሉትን ብቻ ነው መድረስ የሚችሉ። ለማንኛውም ወንድሜ ሰሞኑን ወደ ናይጄሪያ ሄደህ ነበር። ወደ ማንነትህ ስለተመለስክ፣ ወደ ጎንደሬነትህ ስለተመለስክ መከታዬ በጣም ደስ ብሎኝ